እንግዲህ እንደምትመለከቷት የትንሿ ጓደኛ በጣም አንዲቷ ጓደኛቸው ጭራቅ ሆናለች። ትንሿን ለመጉዳት ብዙ ነገሮች እያደረገች ነው። ይቺ ደግሞ ፍትሐዊ እና ጥሩ ሰውና፣ ምክንያቱም ከትንሿ ላይ ምን ልታደርጊ ነው እያለ ዙሪዋን ስትከታተላት፣ እሷም ደግሞ ምን አገባሽ አንቺን እምሰራለሸዋለሁ እያለች ትገዝዝባታለች። ትንሿ እንግዲህ እንደምትመለክቷት በዚህ እድሜዋ የሰው ቤት ሰራተኛ ሆና ጽናት እና ኪዳ ደግሞ ትምህርቷን እየተማረች እንዲትሰራ ፈልገው ትምህርት አስገብተዋታል። ነገር ግን ደግሞ ክፉ ሰው አያጋጥማችሁ፣ በሄዳችሁበት ቦታ ክፉ ሰው አይለቅምና ማለት ነው። ይቺ በትንሿ ሕይወት ስለምትቀና በጣም እየተፈታተነቻት ያለ ሲና ማለት ነው። ጽናትም ደግሞ በጢፊ ከመታቻ በኋላ የቅርታ የጠይቅቻት ነው። እባክሽን ትንሿ እኔ ላንቺ በማሰብ ነው እና የቅርታ አድርጌ ዴት ጽናት ደግሞ በጢፊ ከመማታትሽ በፊት መጀመሪያ እንዴ ተላቀቅሽ ወይም እንዴ አሰሪ ሆነሽ ማለት ነው። ያኔ በስነ ስርዓት ከጠየቅሽ በኋላ የሚያስመታ ከሆነ ለበትር ትሮጫለሽ እንጂ መጀመሪያ እሷን በጢፊ ለመሰንዘር መብት የለሽም ማለት ነው። ምክንያቱም ጽናት አንቺ ከዚህ በፊት በጣም ብዙ ፈተና ያሳለፍሽ ልጅ ነሽ። ስለዚህ በትንሿ ላይ በትርም ሆነ ምንም ልታሳርፊባት አይገባም ማለት ነው። አሰላሙ አሌይኩም ወረህመቱላሂ ወበረካቱሁ። ውድና የተከበራችሁ እየተወደዳችሁ ውድ የጽናት ድራማ ተከታታዮች እንደምናላችሁልኝ ለቤት የአዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ የሆናችሁ እንድትቀላቀሉ በአክብሮት እንጠይቃለን። ነባሮች ደግሞ እንደተለመደው ሼር፣ ላይክ፣ መልካም አስተያየታችሁን ኮሜንት ላይ የጻፋችሁ እንድታበረታቱኝ በአክብሮት ጠይቃለሁ። አዳድሶች ደግሞ የምትቀላቀሉ የደወል ምልክቷን እየተጫናችሁ ቤተሰብ እየሆናችሁ እንድትቀላቀሉኝ በአክብሮት ጠይቃለሁ። እንግዲህ ወደ ድራማው ስንመለስ አሁንም ደጋግማ እኔ እኮ ክላስ የለሽም እንዲስ ትላት። ሃይ ክላስ የለኝም ዛሬ ታዲያ አንቺ ክላስ ከሌለሽ እኔ እኮ አውቄ ቢሆን ኖሮ ኪራን ጠይቀው ነበር ትላት። ታዲያ ነምን ሄደሻ አልቀይቅያትም አጠይቅም ትላት ትንሿም ከዚያ እሷ ምሽ እውነት ሽን እኮ ነው ሂጂ ልጠይቀው ብላ ትሄዳለች፣ ማለት ነው ወደ ኬራ እዚህ ጋር ባክሽን ቁጭ በኝና ይቅርታ ልጠይቅሽ ፈልጋለሁ ትላለች፣ ጽናት ማለት ነው። ትንሿን ይቅርታ ጠይቃታለች፣ በኤፌክ ተነሰነቻት በኋላ ማለት ነው። እና ጽናት መጀመሪያ ነገሮችን ጎበዝና ጥሩ ሰው እንድሆ ሽናቃለን። ነገር ግን ደግሞ ከትንሿ ላይ በጣም እጅሽን ከመዘንዘርሽ በፊት ምንድን ነው ብለሽ ነገሮችን ለመጣራት ሞክሪ ማለት ነው። በጥፊ ከመምታትሽ በፊት የሰው ልጅ በጥፊ ፊቷ ስትመጫት እሷም ተናዳ ፊት ነው እና ልትመታሽ ትችላለች ማለት ነው። ስለዚህ መከበር በከንፈር ነው ይላል የአገሬ ሰው። አንቺ ስታከብሪያት እሷም ታከብርሻለች ማለት ነው። በእርግጥ አንቺን ለእሷ በማዘን ቢሆንም ነገር ግን ደግሞ ነገሮችን ቶሎ ብለሽ ባቸው ጦሩ ነው ባይኔ ማለት ነው። ውድ የተከበራችሁ ቤተሰቦቻችን ይች ደግሞ ሀና የምትባለው የኪራ ጸሐፊ በጣም ሞልቃቃና የማይታሰብ የምትሰራ ናት ማለት ነው። ስትፈልግ ትጨፍራለች ቢሮ ውስጥ፣ ስትፈልግ ደግሞ ሰው ታማለች። ምንም በቃ ስርዓት የሚባል ነገር የላትም ማለት ነው። ከዚያ ኪራም ደግሞ ወይ ከስራው አላባረራትም፣ ወይ የሆነ አላስጠነቀቃትም። ዝም ብሎ እየተመለከተ አቃጥላ ገደለች ይላል ማለት ነው። እዚህ ጋር ስትጨፍር ደረሰባትና እንደው ምና አይነቷን ማትሰማ ደደብናት፣ እያለ እሱም በሷ ይበሳጫል ማለት ነው። ውድና የተከበራችሁ ተመልካቾቻችን፣ ለዚህ ቤት ለዚህ ቻናል ለአዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ እየሆናችሁ እንድትቀላቀሉን በመልካም አክብሮትን እንጠይቃለን። ሁላችሁም ሰብስክራይብ አድርጉ፣ ላይክ ሼር አድርጉ። የሰው መለየት የሰው ያኔ ለምሳሌ ለየት ባለ ሁኔታ ሰውን ማየት የምትፈልጉ የሰው መለወጥ የሰው ደስታ የሚያስደስታችሁ ብቻ ማለት ነው። እና አንድ ሰው ሰርቶ የሚሰራ ሰው ማበረታታት ትልቅ ነገር ነው ማለት ነው በሉ እያ ለማበረታታት ትልቅ ነገር ነው። ከኛ የሚጠበቅብን አይዞን በርቱ ማለት ነው ማለት ነው። እዚህ ጋር እንግዲህ እንደምትመለከቷት ይቺ ከናሁን ቤት ሰራተኛ ነኝ ብላ የገባች ልጅ ናት። በጣም በአማናና በጥሩነት አስገብተዋል። ነገር ግን እሷ በሽተኛዋን መሮን ለመድኃኒት ታብልታ ለመግደል በጣም ብዙ ሙከራ እያደረገች ነው። ነገር ግን ደግሞ ሳይሳካላት በመቅረቱ የባለፈውንም የመሩ እና ደርሳ አተረፈቻት። አሁንም ደግሞ ናሆሚ ደርሶ አተረፋት። በጣም ስራዋን መስራት የማትችል እና በጣም ባለጌ አስመሳይ የሆነች መጥፎ ሴት ና ማለት ነው። እዚህ ጋር እንግዲህ ወሬ ማመላለስ ወይም ወሬ ማቃመስ የምትወደው የታወቀችው እና የምናውቃ ሊና ምን እየሰራች ነው ወደሚለው ስንመለስ ከትንሿ ትመጣና ያጽናናች መስሏት የመጨረሻ የመጀመሪያውንም ለማጣራት የኢዛራና የትንሿን ግንኙነት እንዴት እንደሆነ ለማጣራት በጣም እየደከመች ነው። እንግዲህ እንደምትመለከቷት እዚህ ጋር በስልክ እያወራች ብር ተቀብላ ትንሿን ለመጉዳትና ትንሿን አሳልፋ ለሌላ ሰው በገንዘብ የሸጠችው ይች ናት። በመሆኑም ደግሞ ባልተሳካላት ነገሩ መድኃኒት ውስጥ ሜሬንዳ መድኃኒት ውስጥ ሰጥታ እራሷን አስታ ለሰው ልትሰጣት የተሸጠች የተባባለች ነበረች። ነገር ግን ደግሞ ኢዛራ ይህንን በማላዝ አላስደረግም ብሎ እየተከታተለ ትንሿን አውሏታል። ግን ነገሩን እንደዛ ሳይሆን ማድረግ ያለበት ልጁ ሂዶ እሷን ከሚወስድበት ቦታ ድረስ መከታተል ነበረበት ማለት ነው። ምክንያቱም የእሷን ጥላትና የእሷን እንትን ለማሳወቅ በቪዲዮ የቀረጸ እስከ መጨረሻው ፓርት መከታተል ነበረበት። አሁንም አላመነችውም። ትንሿ ባክሽን፣ ወደ ራስሽ ተመለሽ፣ እነኚህ ጓደኛ አይደሉም፣ አንቺን ሊጎዱ የሚጠናደሩ ናቸውና ከእነሱ ራቂ እያለ ቢላትም፣ ጓደኞችን አንተ ለመወደድ ብለህ እነሱን ለማስጠላት ብለህ ብዙ ነገር እየጣርክ ነው፣ ባክህን እያለች ትንሿ እንትን ትለዋለች ማለት ነው። ሌና ከኢዛራ አልወገድም ብላ ከስር ከስሩ ስትከታተል እሱም ደግሞ ከእሱ እንድትርቅ የቻለውን እያደረገ ነው። ውድና የተከበራችሁ ተመልካቾች ሁላችሁንም ወዳችኋለሁ፣ አክብራችኋለሁ። ሰብስክራይብ ላይክ፣ ሼር በማድረግ ቤተሰብ እንድትሆኑኝ በሙሉ አክብሮት እጠይቃችኋለሁ። እንግዲህ ዛሬ ሰኒና ላይ የናትም ሰኒና ጆከር፣ እንዲሁም ደግሞ ቅዱስ መጥተውልን ናቲ ፈገግ የሚያስደርጉን እነሱ ከቅዱስ ቤት ተሰብስበው ማየት እንፈልጋለን። ዛሬ በቃ የዛሬው ድራማ ላይ እንደየናቸው ማንም የለም ሄኖክና ኪያም የሉም። እንግዲህ ድራማው ያለቀው በጽናትና በጺሞ እንዲሁም ደግሞ በ በትንሿ ጓደኞች ጓደኞችና በትንሿ በኢዛራ ነው ያለቀው ማለት ነው። ቀጣዩን ፓርት በጣም የሚያጓጓ እንደሚሆን እርግጠኛ ነኝ። ሁላችሁም ይህንን ቪዲዮ ላይክ፣ ሼር እያደረጋችሁ ከጎን ሆናችሁ ለምታበረታቱኝ እጅጉን ከልብ አመሰግናለሁ። ውድ የሀገሬ ልጆች አሁንም ሰብስክራይብ ትንሽ ነው እና እየቀረኝ አምስት ሺ ለመግባት አምስት ሺ ሰብስክራይብ እንድታስገቡኝ በአክብሮት ጠይቃችኋለሁ ማለት ነው የምትናፍቁኝና የምወዳችሁ የማከብራችሁ የቻናሌ ተከታታዮች እዚህ ደረጃም እደርሳለሁ ብዬም አስቤም አላውቅም ነበር፣ ግን በእናንተ እገዛ እና በእናንተ ማበረታታት ዛሬ አራት ሺህ ስድስት መቶ ሰላሳ ምናምን ሰብስክራይብ አስገብታችሁኛል። እንግዲህ ስንት ነው የሚቀረን? ሶስት መቶ ሰባ ሰብስክራይብ ምናምን ይቀረናል። ይህች ሶስት መቶ ሰባ ደፈንፈን አድርገን በቃ አምስት ሺህ ገብተን ኬክ ምናምን እንድንቆሩ ስላለ ማለት ነው። ውድና የተከበራችሁ ተመልካቾች ተመልካቾቼ፣ ያው ላይቭ ላይ መግባት ፈልግ ነበር፣ ነገር ግን ላይቭ ላይ ስቀመጥ ወቅት ወይም ደግሞ ጊዜ ያስፈልጋል። ለዛ አልመችኝ እያለ ነው። ውድ ቤተሰቦች ከላይቭ ስገቡ በእርግጥ ሰብስክራይብ ሊኖር ይችላል። ነገር ግን ደግሞ ሰብስክራይብና እና ሰዓት ሊኖር ይችላል ግን ዶላር አይቆጥርም ማለት ነው። የዶላር የሚቆጥረው በዚህ ስለሆነ ድሮ ጊዜ ላይ ይገባ ነበረ፣ እዛ ነበረ። አሁን ላይ ግን ስድብም ሆነ ምንም መቆጣጠር አልችልም። አንዳንድ ሰዎች በጣም ሕይወታቸው እየመረራቸው ወይም አንዳንድ ባለጌዎች እየመጡ ኮሜንት ላይ እየተሳደቡ ስለነበር እና በቃ በዛ ምክንያት አስጠለቶኝ ላይፍም ትችዋለሁ። ሁለተኛ ደግሞ ሲቀጥል የሚሸርትልኝ በጽናት ድራማ እስኪሆነ ድረስ በዚህ በጽናት ድራማ ከጎን ሆናችሁ ላይክ፣ ሼር እያረጋችሁ ለምታበረታትኝ ውድ ኢትዮጵያውያን ከልብ ነው የማመሰግነው። ፈጣሪ ይባርክልኝ ነው የምለው። እዚህ ጋር እንግዲህ የመሩናት ናሆሚ ሁሉን ነገር ከነገራ በኋላ በጣም ተበዛጭና በሴትዮዋ ሁኔታ በዛች በልጅቲቱ በጣም ተናዳለች። ልጅን ትቻ ባልሄድ ኖሮ ይሄ ነገር ባልተፈጠረ ነበር እና ልጅን በገዛ እጅ እንዳስገድላል ነበር ትላለች። ከዚህ በኋላ መሩ ሰራተኛ ያስፈልጋትም እናቷናሆሚ መንከባከብ አለባቸው። ጽናትና ጽናትና ደግሞ ሰኒም እየሄዱ ጓደኛቸውን ምን እንደምትፈልግ ምን እንደምትል ሊያሰቋትም ሆነ ሊያዋሯት መሞከር አለባቸው ማለት ነው። ውድና የተከበራችሁ ተመልካቻችን ሁላችሁም ለቤቱ አዲስ ሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ እየሆናችሁ እንድትቀላቀሉም በአክብሮት እንጠይቃለን። በድጋሚ ማለት ነው። እዚህ ጋር እንግዲህ ኪራ እንደምትመለከቱት ምን እያደረገ ነው ወደሚለው በጣም ኢዛራ ባየው ሁኔታ በጣም ተገርሞ ትንሿን አዝሎ በመሄዱ ረ ለውጥ አለ እያለ ሞድ እየያዘባቸው ይገኛል ማለት ነው። ጎጎጎጎይ የት እየሄዳችሁ ነው? አዝለ ነው የምትወስዳት? እያለ ይዘራ ሞጆ ይይዝበታል። ረ እግሯን ተሰብራ ልሸኝሽ ብያት ነው ምናምን እያለ እሱም፣ ኪራም ፈገግ ብሎ እናሳቅ ብሎ ነው እያሳለፈው። እኛም እያዘልን እየተሸከምን እየጣልን እየወደቅን እየተነሳን ነበር እዚህ የደረስነው። ስለዚህ አንተም እንደዚሁ እያደረግክ እያዘልቅላችሁ ይላቸዋል ማለት ነው። እዚህ ጋር እንደምትመለከቷት ሌና አይ ትንሿ እንዲሁ ጊዜሽ እንዲውድልሽን ብትጠቀሚበት ምን አለ በጊዜ ገብተሽ እያለች ሌና ለትንሿ ሐሳብ ይዟታል ማለት ነው። እዚህ ጋር ጽናት ያዙ፣ ይልቀቁኝ፣ የት አባቷ ሂዳ ነው እያለች በትንሿ እያበደች እየተበሳጨች ትገኛለች። በትንሿ አትናደጅባት ትላት አለች ጽናትም እኛ እኮ በእሷ እድሜ ሳለን ብዙ ነገር እናደርግ ነበር እና ልጅቷ ወጣት ናት ስለዚህ ታያት እባክሽን ትላለች ሌና ማለት ነው ሌና ትክክልና ጽናት አንቺ ራሱ ብዙ ነገሮችን እያደረግሽ ያደግሽ ልጅ ነሽ ስለዚህ በእርግጥ ተቆጣጠሪያት አትቆጣጠሪያት አይደለም ነገር ግን ደግሞ መማታቱ ጥሩ አይደለም አንቺ ስትማችን እሷን ብትመታሽ ክብራችሁን መጣጣ ሲሆነ ማለት ነው። ስለዚህ በትር ለማንም መልስ አይሆንም፣ መፍትሄ አይሆንም። በመወያየትና በማውራት የማይፈታ ችግር የለም። አንቺ ደግሞ እንደ ትልቅ እህቱ አሁነች ልትመክሪያትና ልታወያያት ይገባል። ውድና የተከበራችሁ የጽናት ድራማ ተከታታዮች መልካም አስተሳሰብና አስተያየታችሁን ኮሜንት ላይ አስቀምጡልኝ። የሁላችሁንም ቪዲዮ የሁላችሁንም ኮሜንት ለመመለስ ዝግጁ ነኝ ማለት ነው። ቤቴን እየባረካችሁ ከቻላችሁ ደግሞ ሱፐርቻት ሰርፖርት እያደረጋችሁ ምናምን። እኔ እኮ ደልቅ አቃነኝ አንዳንድ ጊዜ አልናገርም ማለት ነው። እና ሁላችሁንም ወዳችኋለሁ፣ አከብራችኋለሁ። ሰላም ለእናንተ ይሁንልኝ። መቅሪብ ስላት እየተሰግደ ነው ማለት ነው። እስኪ እኔም ወደ ሰላቴ ላስመዝግብ። ስለዚህ ሁላችሁም በዚህ ቪዲዮ ፍቅራችሁን እንድታሳዩኝ እወዳለሁ ማለት ነው። ላይክ ሼር እያደረጋችሁ ማለት የመጣች ምን ልትለኝ ነው እ እኔ እንትን እያራት እና ሁላችሁንም

ሰብስክራይብ ማድረጋችሁን አትርሱ። አበረታቱን። እንግዲህ መሮን ልትገል የተዘጋጀችው ወጣትና ቆንጆ ወጣት ባሉ ይችላል። አያ እንግዲህ እንደኛ ያሉት ናቸው የሰውን ህይወት ያለ ጊዜው የሚቋጡ ማለት ነው። እንግዲህ ከሰው ቤት ጥሩ ሰው መስላችሁ ገብታችሁ ሰውን ለመግደል እንደው በጣም ከባድ ነው። ፈጣሪ ከክፋት ይጠብቀን ብያለንበት በቻል ነው ያክል መጥፋ መልካም ነገር ለመስራት እንሞክር ማለት ነው። ለሰው ልጅ ጥሩ ነገር መስራት ጥሩ ነው፣ ግን መጥፎ ነገር መስራት ደግሞ በተቃራኒ በጣም የሚከብዳል። ጥሩ ሰው ነው ብላችሁ የናሆሚ አባት ምናምን እንግዲህ አምጠተው ጥሩ ሰው ነው ብለው ቤት አስገብተዋታ ነችን ልጅ ነገር ግን በተቃራኒ ደግሞ መጥፎ ሆና ሲያገኙ በጣም ያሳፍራል። ጥሩ አይደለም እንደዚህ አይነት ስራ እና ሁላችሁም አበረታቱ እጅግም ሰብስክራይብ እያደረጋችሁ በገናናቸው አበረታቱ። በሙሉ አክብሮት ጠይቃኝ ሰብስክራይብ አድርጉ። ቤተሰብ ከዚህ በኋላ ያው ብዙ አልጠውልም መውጣት አለብኝ ከቪዲዮ እነ ማማ እንደነገርጓቸው አሉ ማለት ነው። ቤተሰብ ሰብስክራይብ አድርጉ እሺ ተሰብሮ ነው እንዲህ እንትልና ሁ እኔ ለውበትም ከተሰበርክ ከእኔ ሄደለሁ። እዚህ ጋር ኢዛራ ከትንሿ ጋር እንግዲህ፣ ያው ትንሿ እየጀመረች ነው ከኢዛራ። ኢዛራ ግን ስለመታቻት ኢዛራ፣ ይሄ ሁሉ ባንተ ምክንያት ነው ብላ፣ እሱ ግን በሱ ምክንያት እንዳልሆነ ብታቂ ኑሮ እራስሽን ባወቅሽ ኑሮ። ነገር ግን ደግሞ ያቺ ጭራቅ ጓደኛሽ ነገ ጠዋት ምዛ ነገር ውስጥ ወስዳ ስለምታስገባሽ ይዛራ ነው ብለሽ መቼም ልታወሪ ትችላለሽ ማለት ነው። ሁሉም ዋጋውን ሲያገኝ ነው ማለት ነው። አያችሁ፣ ለነሱ ብላችሁ ብዙ ዋጋ ስትከፍሉላችሁ፣ በተቃራኒ ደግሞ እናንተ ለእናንተ ጥላቱ ነው ታገኟቸዋላችሁ። አያችሁ እና ቤተሰብ ሁላችሁንም አመሰግናለሁ። ሁላችሁም ስለምታበረታታች ስለምሰሩች አሳብ አስተያየት። እዚህ ጋ እንግዲህ መሩን እማ እንዴት ነሽ እንዲህ ደህና ነሽ እያለ ነው የነካካት ይገኛል ማለት ነው። ይቺ ጭራቅ እንግዲህ ተመልከታለች ናት። መድኃኒት በሜሬንዳ ሰታ ራሷ አናስታ ወደ የማይሆን ቤት ወደ የማይሆን ቦታ ልትወስዳት። ይችኛይቱ ደግሞ በተቃራኒ ጥሩ ሰው ነው። ምክንያቱም የት ልትወስጃ ነው? ምን ልታደርግ ያን ነው እያለች በጣም ስትከታተላት ነበር። እዚህ ጋር በስልክ እያወራች ነው። ባክን እኔ ገንዘቡ እንዴት አርቄ ነው መመልስለት እያለች እያወራች ማለት ነው። ጽናት እዚህ ጋር ከጓደኞቿ ጋር ብላ በሩን ስትከፍት እነሱን ስታጣቸው ስታገኛቸው በትንሿ በጣም ተናዳለች ስለምትዋሻለች እያለች ማለት ነው። እዚህ ጋር አንገቷን አንቆ ሁለተኛ እዚህ ቤት ካገኘሁሽ እንደምገልሽ እርግጠኛ ነኝ እያለ ያስፈራራታል ማለት ነው። እሷም ደግሞ ውሸቷ ልትዋሽ ብዙ ነገር ጥራ ነበር፣ ነገር ግን አልተሳካላትም። አሁንም ራሷን ለማጥፋት ሞክራለች። ምክንያቱም ስለማይሳካላት ማለት ነው። እዚህ ጋር ለመሮዳት ሰጥ የፈለፈለችው መድኃኒት ደረሰባት ነሩ ምን አደርጋታል አለ ለሰው ክፉ ነገር አትሰራም። ለምንድን ነው እንደዚህ የሚያደርጓት ማለት። ውድ ቤተሰቦቻችን ሰብስክራይብ አድርጉ። በቀጣይ በሀሪፍ በሀሪፍ ቪዲዮዎች እስከምንገናኝ ድረስ በሰላም በፍቅር በደስታ እንድጠብቁኝ ያልኩ አሰነባበታችኋለሁ። ና ውድ ቤተሰቦቼ ሰብስክራይብ ማድረጋችሁን እንዳትረሱ። በሀሪፍ በሀሪፍ ቪዲዮዎች እስከምንገናኝ ድረስ በቀጥ ጣይበ ቆንጆ ቆንጆ ታሪኮቹ እንገናኛለን። ሰብስክራይብ አድርጉ፣ ላይክ ሼር አድርጉ፣ አበረታቱን። ማለት ነው። ወዳችኋለሁ፣ አክብራችኋለሁ። በቀጣይ ቪዲዮ እስከምንገናኝ ሰላም ሰንብቱልኝ። ወሰላሙ አለይኩም ወረህመቱላሂ ወበረካቱ።